አትግቢ አላልኩሽ? ምን ችግር አለው ዴቪዬ? ቆይ፣ እኔ አናፍቀህም ማለት ነው? እውነቱን ልንገርሽ፣ ትዝ ብለሽኛል። ታውቂ እንዴ ይህን ያህል? አዎ ይህን ያህል ቲና። ቆይ፣ ምን ጠብቀሽ ነበር? በአሁን ውጭ እዚህ ምን ሰሪ ያለሽ? አልወጣም። ቆይ፣ ምን አይነት ድፍረት ነው? ሴት አይደለሽ እንዴ? እስቲ ትንሽ ረጋ እንኳን በይ፣ ሁሌ ወከባ አትፍጠር። እሺ፣ እኔ ውጭ። ዴቭ፣ ምን እያደረግ ግን ምንም ደስ እያለኝ አይደለም። አዳይን ከቤት ማባረር ትክክል አይደለም። እማዬ እየተጸጸትሽ ብቻ። ባሉን ልጅቷ አኳ አደናት። ስለኛ ምንም ግድ አይሰጣት። ደግሞ ይለምል። ልጅሽ እኮ እኔ እንጂ እሱ አይደለች ወደ ስትሄድ ነው? ና እንጂ ቁጭ በል። የሆነ ጉዳይ አለ። የምን ጉዳይ? ይህኔ አደይ ልታገኛት ነው እንጂ ምትወጣው? አዎ። ቅር አለሽ እንዴ? ለምን? እንኳን ብቻህን አግኝተህና ከእኛ ጋር እያለ እንኳን የምናደረገች ታውቃለህ አይደል? አዴይ ጋር መሄድ የለብህም። ደግሞ በል ተነሳስታ አንድ ነገር እንዳታደርግ አርፈ ተቀመጠ። እሽት አለም እቀመጣለሁ ግን ቆይ፣ ስለ አዴ ይህን ያህል ማውራት ለምን አስፈለገ? አንገቷን ደፍታ ለእናንተ በሰራችላችሁ። ቆይ አዴ ምን አጠፋች? አዴይ ጥሩ ልጅ ናት? ጥሩነቷን ግን እናንተ ላይ ባደረገችው ነገር በአንድ ጊዜ ከሰጠዋት ቦታ ላይ አወረዳት። እሺ ይሁን፣ ግን ሁላችሁም በደንብ ስሙኝ። አንድ ቀን አዴ ምንም እንዳላጠፋች ይገባችሁና ሁላችሁም ትጸጸቱበታላችሁ። ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰራተኛ አዳይ ክፍል አንድ መቶ ሀያ አንድ ይዣላችሁ ቀርበ ያለሁ ማለት ነው። አሹ ከሞት አፋፍ ተርፈዋል ማለት ነው። በሰላም ወደ ቤቱን ተመልሰዋል ማለት ነው። ሮማን እና እንግዲህ ዳይመንድ በጣም ደንግጦ አሹ አሹ እያሉ ከወደቀበት አንስቶ ወደ ቤቱን መልሶታል ማለት ነው። ምን ሆነክ ነው እንደዚህ መሬት ላይ እንደዚህ ተዘራገፍኮ? እያለ እንግዲህ ሁሉም ተቃቅፎ እንባቸው በእንባቸው የለቀሱ ይገኛል። ወያንተ ስራ ተባረርኩ ብለክ ነው እንደ እንደዚህ የምትሆኑ ጎዳና ላይ የምትወጣው እያሉ አሸናፊ ሮማን እና ዳይመንድን እንግዲህ ለአሸናፊ ይቆጡታል ማለት ነው። አንተ የዛ ቤት ቢቀር ሌላ ስራ ጠፋ ብለህ ነው እንደ እንደዛ የምትሆኑ እያሉ ሁለቱም የተቆጡት ይገኛል ማለት ነው፣ በጣም በሚያሳዝን ሁኔታ ማለት ነው። እዚ ጋር ፍቅርን እንግዲህ ለዴብን ለአንተ ብዬ ነው። አንተ ለአዳይ ተጫይነት ሊታይህ አልቻለም ስለዚህ እኔ የተከላከልኩህ አይኔን እያየህ ለአዳይ መጫወቻ ልትሆን አልፈልግም አይገባሽም እንዴ እኔ አልፈልግሽም እንዴ ደጋግሜ ህይወቴ ውስጥ እንዳትገቢ ነግደሻለሁ አንቺ ምንም ነገር አሰሚም ከአንተ ህይወት ልወጣ አልችልም ዴቭ አዳይ ከዚህ ቤት ሄዳለች እኔና አንተ ብቻ ነን እዚህ ቤት ያለ ነው ከአንተ ጋር በደንብ መቀራረብ እፈልጋለሁ ፍቅር ለምን ትጮኋለ አሁን እኮ ደስተኞች ለምንሆንበት ጊዜ ደርሰዋል ፈታ በናቆጭባል ተረጋግተን ለማውራት ሞክር እያለች አንዲት ጥፊ ያጨዋላታል በጭራሽ እንዳታስቢ። እኔ በጭራሽ ከአንቺ ጋር አልሆንም። ከዛ የፍቅር እናት ትመጣና ፍቅር እያለች እንግዲህ ዴቭ ምን የሆናች ነው? ምን እየሰራህ ነው ዴቭ? አይ አዳይን እያለ እንግዲህ ፍቅርን ማውራት ነገር ነበረ እያለ እንግዲህ ታዲያ እኔ ምን ላግዝክ? እንግዲህ ምንም እታባ እያለ አመሰግናለሁ እያለ ገፍትራቸው ይወጣል ማለት ነው፣ ዴቭን ማለት ነው። የፍቅር እናትም እንግዲህ እማዬ የፈልገሽኝ ነው እንዴ? አይ አንቺን እንኳን አልፈለጎሽም ግን ቤዛን ፈልጌ ነበረ። ወዴት ሄደችበት? ነግረሻለች? አራ ነገረችኝም፣ ውስጥ የለችም። እንዴ የለችም? የት እንደሄደች አላውቅም። አሁን ቡና ማሊያ ፈላለይ ነው። ፍቅር፣ እስኪ ተነሺ፣ ቡናውን አቀራረ ቢና ያፈላሽ፣ ጠብቂኝ፣ የትናታለች ማለት ነው። ፍቅርም እሺ። ከዛ እዚህ ለምለምና አዳይን ለውስጥ ውስጣቸው እያወዱ ይገኛሉ። ብዛ ቤት ነው እንዴ? ቆይ እሱ ምንም መገል አልቻለም። እሱም ደስተኛ አይደለም። አብረን እንሂድ ብሎኝ ነበረ ሻንጣውን ይዞ ሲወጣ እኔ ከልክዬ ነው ያስቀመጥኩት፣ ትላለች አዳይ። እንደዛ መሆን ያለበትም አንቺ ትክክል ነገር ነው ያደረግሽው። ግን እነሱ ያደረጉት ነገር እንግዲህ ምንም ደስተኛ አይደለም። ለጊዜው ጉዳይ ነው እንጂ ሁለታችሁም ደስተኛ ትሆናላችሁ፣ ትላለች ለምለም። ባቡር እየትገባ እንግዲህ ካሁን በኋላ በቃኝ መደባበቅ ይበቃኛል እያለ ዞር ዞር ለማለት ወጥተዋል። ከዛ ባቡርም እየወረጠ ሲመጣ እንግዲህ ተደናግጦ እንግዲህ በርላበሩን እያየ ምን ተፈጥሮ ምን ሆነክ ነው? እያለች እንግዲህ ለምለምን። እንግዲህ አስደነገጥኳችሁ አይደለም። ምንድን ነው እሱ? እስኪ ንገረማ። ነው እናቴ ናት። እንዴት እንዴት እናተከን የታገኘሃቸው? ለአራት ሞክሬ ነበረ። እሷ ምን ፍቃደኛ አይደለችም። በኋላ ተመችሽ አይደለም። የልብሽ መት መታለች። አዳይ እንዴት ነሽ? ደህና ነኝ። ባቡሬ እንዴት ነክ? አሁን ስላንተ እየጠየኳት ነበረ የመጣው ይሄ የኔ ጥያቄ አሁንማ አንቺ ጓደኛሽ ካገኘው በኋላ ከዚህ ቤት ወጥቼ እኮ አላቅም አሁን በዚህ ጭቅጭቅ ነው እያለች እንግዲህ ነገሮቹ በጣም ብኬ እባክህ መጠንቀቅ አለብክ እሺ ለምለምዬ ተጠነቀቃለሁኝ አሁን በቃል ሄድ እንዴ አሁን መጣ አሁን መጣ ልትሄድ ነው እንዴ ትንሽ አትቆይም እንዴ ማዘሯ እኮ ልትደበቅ ብዬሽ ነው መጣሁት በቃ ደህና ዋሉ እያለ ባቡሬም ብድግ ብሎ ተነስቶ ይሄዳል ለልዬ በጣም ጥሩ ሰው አግኝተሻል አዎ እቺ የኤላ ስለማስበው ነገር ይጠፋብኛል ከሱ ጋር ሆን ስለሱ ማሰብ አቁመና ስለ ራሴ ማሰብ ጀምራለሁ ከሰው ጋር ከሆንኩ እና ደስተኛ ሆናለሁ ይገባኛል ሌልዬ በጣም ከባድ ነው ግን አንቺ ጎበዝና ጠንካራ ልጅ ስለሆንች ስለሆንሽ ሁሉንም ነገር ከመጀመሪያ ጀምረሽ ትችያለሽ አይ እንደዛ መሆን ማም አይመስለኝም መስለኝም ደካማ ጎን የኤላ ነበረ ብዙ ነገሮች ይዞብኝ ሄደዋል ትላለች ለምለም እንደ በፊቱ ሰው መቅረብና ሰማፍቀረ አልችልም ኤላ ነረስተሽ እንግዲል የራስን ህይወት መጀመር አለብሽ። የላ በቃ ሄደዋል፣ አው ሄደዋል። አሁን የራሴ መረጋጋት አለብኝ። ስለምንም ነገር ባላሰብ ደስተኛ ላላደርግ መቆየት ያስፈልገኛል እያለች በቃ ለትንሽ ጊዜ ራሴን መካስ አለብኝ። አው ለልየ፣ ልክነሽ። እኔም ማገዝሽ ነገር ካለ እኔ ያለኮ ጎንሽ። አንቺ እዚህ ለመኖርሽ በቃ ለእኔ በጣም ትልቅ ነገር ነው። አዳይ ከኔ ጋር ትንሽ ቀን ትቆያለሽ። ለአንቺ የሚጠቅምሽ ከሆነ ለውጥ የሚያመጣልሽ ከሆነ እቆያለሁ። ያኔ ምርጥ ጓደኛ የተባባሉ ሁለቱ ሚቃቃፈሉ ማለት ነው። አዳይን አለምለም ማለት ነው። እንግዲህ ደስታቸውን እንግዲህ በፈገግታ እየተቀበሉ ይገኛል። ዴቭ ደግሞ ክላሱን እያናነጠጠፈ ይገኛል ማለት ነው። የአዳይን ውስታ እንዲጠፋለት አርጋው ላይ ቁጭ ብሎ አየን። አዳይ የኔ ደስታ እያለ ሁሉም ደስተኛ ላደርግሽ ነው የምንፈልገው እያለ ገና ሁሉም ነገ ሳስቦ ያቺ ጋር ሳስቦ በጣም ይቆጨኛል። በዚህ ጊዜ ሽኮ አብደሽ ካልሆንኩኝ ቆይ አሁን ምን ይባላል? እያለ ብቻውን እያሰበ ይገኛል ማለት ነው። እንግዲህ ቲና እየሮጠች ትመጣ ነበረ እንግዲህ የዛሬውን እንግዲህ ይሄ ይሆናል ማለት ነው እና ዳይማ እንደ እንግዲህ ያ ዳ ያለን ፍቅር እንግዲህ በልብ አድርገው ባክሷን ተዋትቆ እሷ በሌላ መንገድ ሄዳለች። እኔ በቃ በሌላ መንገድ ነው ሄድኩት። አይኬን ጎት መቼን ያለ ምርጥ ሰው ነው። ባክሷን ሌላ ህይወት እኮ ነው ያላት። እኔ ከቀምጥል ጋር ነኝ በቃ ወንድ ልጅ ቆረጠን እንደ ኢመች ካሁን በኋላ በፍጹም ልቤን አይደነግጥም። ከዛ ልክ አዳይን ስትመጣ አዳይን ስትያያት እንግዲህ ልቡን ማይደነግጦ ልጅ እንግዲህ ለምነጠላ ዜማ አታደርገውም። ልክ ያፉን የተናገረውን ዋጥታ ያደርገው አዳይን ስትመጣ እንግዲህ ኪንጎ በጣም ደንግጧል ማለት ነው። እንግዲህ አዳይን እንግዲህ ሰላምታ ከተባባሉ በኋላ በኋላ አረ ጎበዝ መን ይሸነው አረ የተለቀቀን እጇን ይዞ አለቀም ሲል አለቀቃት እያለው ቅርቲ አዳይ በጣም ናፍቀሸኛል እያለ ለአዳይም እቅፍ ያደርጋታል ማለት ነው። እቅፍም ሲያደርጋትን እንግዲህ ዴቭ ይሮጥ ይመጣና፣ ዴቭን እንግዲህ የኪንጎ ምን እያደረግክ ነው? ዴቭ እየል አዳይ እዚህ ምን ትሰራ ያለሽ እያላት፣ ዴቭ ባክ ተረጋጋ፣ እንደምታስበው እኮ አይደለም። ምንም ነገር አትበሉኝ። ትሰማኛለህ? እስከ ዛሬ ብዙ ነገር ስታደርግ ዝም ብዬክ ነበረ፣ አሁን ግን አለቅክም። ከዛ ሁሉም ነገር ተያይዞ ሁሉም ድበድባቸው ቀጠሉ ማለት ነው። እንግዲህ ዴቭን ለዳይመንድና ለኪንጎን አስጠነቀቃቸው። አዳይ ና እንሂድ እያለ እጇን ጎትቶ እንግዲህ ከነሱ ጋር ነጥሎ ይወስዳታል ማለት ነው። እንግዲህ ለምለም የምትይዘው የምትጨብጠው ነገር ጠፋባትና እንግዲህ ዝም ብላ ቆማ ዓይን ዓይናቸው ታያለች። አዳይንም እንግዲህ ከዴቭ ጋር ሄደ። አዳይ ካሁን በኋላ ከነሱ ጋር ልትሆኝ ላይሽ አልፈልግም። አረ ዴቭ እኔኮ በመንገዴ ነው ያገኘኋቸው እንጂ እነሱን ፈለገ አይደለም እዚ ጋ ቴና እንግዲህ የሮጠች ከነ ዴቭ የተከተለችው ነበረ ከዛ ባቡሬን ይዛት አንቺ ፊትሽ አዲስ አልሆነብኝም የተከታተልሽኝ ነው ማነው የያዘሽ ዞር በልልኝ ደግሞ ማነው የሚለክል የምፈልገ ነው ያመሃል እንዴ ጤነኛ አይደለህም እንዴ ልቀቀኝ ትለዋለች ማለት ነው ይቅርታ የኔ ወንድም አዳይ እና ዴቭ ስታያቸው ልቀቀኝ ትችላለች ስትል እንግዲህ ባቡሬም ለቴና ለቀቀይ አደርጋትና እና እንግዲህ አዳይና ዴቭ እጅ ለእጅ ተያይዘው እያሄዱ ነበራ ከዛ በኋላ ቴና ትመጣና እንግዲህ ቴና ትላታለች፣ አዳይ እዚህ ምትሰራ ያለሽ፣ አንተ ስከተለህ ነበረ ነበር፣ ዴቭዬ። ቴና እጁ ልቀቂው፣ ባለቀ ውስጥ ምን አገባሽ? ዴቭ፣ እቺ ልጅ አንድ ነገር በላት ለያት፣ አልፈልግም። ቆይ አንቺ እንዴት እንዴት ነው የሚያደርግሽ? ለነገር ዋንቺ ምን ልታደርጊ ነው? ዴቭ ነው እንደዚህ ልትሆኚ የልብ ልብ ያጣ ገባሽ? እያለች ቴና ትግዜና ትፈታተኙ እያለት፣ አሁኑም ከዚህ ሂጂ፣ አኔና አዳይ እያወራ ነው እያለት ከዚህች ጋር ምልታ ወራት ትችላለች። አዳይም ታንቃታለች ማለት ነው እንግዲህ። እኔ ገፈተርሽኝ፣ አዎ እምቢ ካልሽ እኔ መጨመርልሻለሁ። የዛሬ የነበረን ቆይታ በዚህ ነው አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን።